ሂና ለጸጉር አሪፍ ነው፣ ይህንን አውቃለሁ። ነገር ግን እኔ አቀባቡን አልቻልኩበትም። በጣም ነው ሂና መቀባትም ወደው፣ ምክንያቱም ሂና ከተቀባው በኋላ ቅቤ የተቀባው የሀግ ስሜት ነው የሚሰማኝ እና ይሄ ሂና እንደምታዩት በጣም ቆንጆ ነው። ሽታው ራሱ ደስ ሲል ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ ደግሞ አንድ ነገር ልንገራችሁማ፣ በዛውም ደግሞ ሂና ተቀብታችሁ የምታውቁ ወይም ደግሞ ሂና ለመቀባት ምን ማድረግ እንዳለብኝ እንድትነጉኝ በዛውም ደግሞ ብዙ ልጆች ሂና ጸጓችሁን ስትቀቡ አያለው ዩቲዩብ ላይና እኔም እንደዛ ነበር ያደረግኩት። ነገር ግን እኔ ሂና ጸጉሬን ለመቀባት በጣም ነው የምወደው፣ በጣም ነው የምፈልገው። ምክንያቱም ሂና ከተቀበው በኋላ ጸጉይ ስታጠበው ጸጉሬ ልክ ቅልል ለሚላኝ ቅቤ ከተቀባው በኋላ የሚሰማኝ ስሜት ወይም ደግሞ ጸጓችሁን ቅቤ ተቀብታችሁ ስጨርሱ ገላችሁም ስትታጠቡ ጸጓችሁን ስታጥቅልል እንደሚላችሁ እንደዛ ነው የሚሰማኝ ና ይህና እውነት ለመናገር እዚህ ሀገር አላውቅም ምክንያቱም ብዙ ጊዜ አረብ ሀገር ነው ሂና ያለው እና ይሄ ሂና ደግሞ በጣም ነው ደስ የሚለው። የእንትን ሱቅ ነው የምን ነበረ የአረቦች ሾፕ ነው የገዛውት እንደ አጋጣሚ። እና ይሄ ሲቀባ ሁለተኛ ነው፣ አንድ ጊዜ ተቀብቸው ግን አርነፋውትም ነበረ። ምክንያቱም መነፋት አለበት የሆነ የሂናው ከርዳዳ ከርዳዳ እንቀት ምናምን ነገር አለው፣ እንጨት ምናምን አለው እና ሶ ያ ነገር ሰራሁት ከዚህ በፊት ግዴታ መንፋት ስላለብኝ እየነፋሁት ነው ማለት ነው። እና እኔ ጥቁር ሂና ነው የገዛሁት እና በዛውም ጸጉሬ እኔ አመዳም ነው እና ጥቁር እንዲሆን እፈልጋለሁ። ጥቁር ሂና ነው የገዛሁት ግን አልይዝልኝ ብሏል። እኔ አሁን ከመቀባቱ ባያሻገር ጸጉሬ ጥቁር እንዲሆን ሊፈልግ የነበረ ግን እስካሁን ድረስ እየተቀባሁት ነው ግን ጸጉሩ ፍፍት ይላል ምናምን አሪፍ ነው ከዚህ በፊት ክሬም እንትን የሆነ ቀለም ተቀብቸው ጸጉሩ የተበጣጥሶብኝ ነበርና እና አሱን ለመመለስ ማደርገው ነገር የለምና ያው ጸጉራችሁን የምትወዱ ጸጉራችሁን የምትመንከባከብ የምትፈልጉ ልጆች ምን ያህል ለጸጉራችሁ ቦታ ያላችሁ ልጆች ያው አላችሁና እኔም እንደዛ ነኝ በጣም ለጸጉሬ ነው የምወደው ስለዚህ እኔ አሁን ሂና የምቀበው እዚህ ጋር የምፈልገውን ያህር ሂና ነፍቼ ምናምን አዘጋጅቻለሁ። ብዙ ጊዜ የምቀባው በእንትን በቡና በሻይ በጥጨ ነው እንትን የምለው ማለት ነው። እና ከዛ ውጪ ምን የምጠቀመው ነገር የለም። እና ሂና ስትቀቡ ምንድን ነው የምትጠቀሙት? ማለት በምንድን ነው የምትጠቀሙት? ወይስ ደግሞ ጸጉዋችሁን ታጥባችሁ ይሻላል? ወይስ በቃ ግታ ገብቶኛል፣ እንዴት ሂና መቀባት እንዳለብኝ ማለት ነው እና ሂናው በጣም ደስ የሚል ተፈጥሯዊ ነገር ነው። ምክንያቱም አንዳንድ ጊዜ የሆነ ህንዶች ሾፕ ገዛ ነበረ ታሽጎ የሚሸጥ በጣም ነው የምፈራው ምን እንዳለው ምናምን በቃ የሆነ ነገር ከሚካ ይኖር ይሆን አይኖር ይሆን እያልኩ ነበር። ግን ይሄ በጣም አሪፍ ነው። ለማንኛውም እዚህ ጋር ቡና ነበረኝ፣ ሁለተኛ ቡና እና በሱ ከዛ ደግሞ ይሄ አልበቃኝ ሲላኝ ሻይ ጨምሬበታለሁ። በሻይ ነው ጸጉሬን ሂና ልቀበያ ያሰብኩት እና ውዶች እያብራችሁኝ ሁኑ። ከዛ ጸጉዬን እንግዲህ እንደምታዩት እንትን ብየው ነበር። ከሶስት ከአራት ሰርቼው አድሬ ነበረ። ከዛ ፈትቼ ነው እንግዲህ ወደ አሁኑ ልቀባ የተዘጋጀሁት። ከዛም እንግዲህ አቀባቢ ወይ ስህተት ይኖራል። ጸጉዬ የማይዝበት ምክንያት ጥቁር እንዲሆንልኝ እፈልጋለሁ። ጸጉዬ እንዳልኳችሁ በጣም የሚያምር ቆንጆ ጸጉዬ ነበር ከዚህ በፊት ግን፣ አንዳንድ አንድ ጊዜ ሲያዛ አያማክርም ጸጉሬ የሆነ ካሚካል ተቀብቸው የሆነ ሾፕ የሆነ አንዳንድ ጊዜ ባለሙያ ያልሆኑ ሰዎች ጋር ስትሄዱ ጸጉራችሁ ይበላሻል። እና ቀለም ስትቀቡ የሆነ ገር ስታደርጉ፣ ቢያንስ ፕሮፌሽናል ቆንጆ ሙያ ያላቸው ሰዎች ጋር ሄዳችሁ ጸጉራችሁን መስተካከል አለባችሁ። መሰራትም፣ መቋረጥም፣ ቀረም፣ መቀባትም ስትፈልጉ ደህና ቦታ ነው መሄድ አለባችሁ። እና እኔ ዝም ብዬ የሆነ ቦታ ሂጅ ነበር የተሰራውት እና በጣም ነበር ጸጉር የተበላሸው፣ ግን እግዚአብሔር ይመስገን ለመመለስ እየሞከርኩ ነው። ዋናው ጤና ትላላችሁ እና እንግዲህ እንደምታዩት እንደዚህ እየቀባሁት ነው። ግን ያው ሂና ስትቀቡ ሰው ቢቀባችሁ መልካም ነው። እየከፈረ እየከፈረ ቆዳ ቆዳችሁን ቀስ እያረ ምናምን እና ግን ሊይዝልኝ አልቻለም እና እስኪ ሹክ በሉኝ ሂና እንዴት መቀባት እንዳለብኝ። እና ውዶችዬ እንግዲህ ታጥቤ ጨርሻለሁ። ቢያንስ አንድ ሰዓት ይሆናል ያስቀመጥኩት። ይኸው ጸጉሬ በጣም ፍፍት ነው የሚለው ቅቤ ተቀብቼ ልክ እንደታጠብኩት ያህል ስሜት ነው የሚሰማኝ። ግን እስቲ ጸጉሬ ቡኒ የሆነ ቀላ ብሏል። ግን እኔ የምፈልገው ጥቁር እንዲሆን ነው። እና ሂና እንዴት አድርጌ ልቀባ ማለት ጸጉሬ እንዲይዝልኝ እንዴት አድርጌ መቀባት እንዳለብኝ ሹክ በሉኝ ለማለት ነው። ቪዲዮን ከወደዳችሁ ላይክ በማድረግ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አብራችሁኝ ሁኑ ውዶችዬ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁን በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ባይ